ሰላም፣ ሰላም ጤና ይስጥልኝ የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ይህ ናይል አካዳሚ ቁጥር ሁለት ቻናል ነው። የዚህ ቻናል አዲስ ሲሆናችሁ ላይክ እና ሼር እንዲሁም ሰብስክራይብ አድርጉ። ነባር ቤተሰቦቻችን ደግሞ እንደተለምደው ላይክ እና ሼር ማድረጋችሁ የዘውትር ድጋፋችሁ እንዳይለየኝ እያሉ ሪኮዲ አሳስባለሁ። ይህ በኦንላይን የምናስተምርበት ቻናል ነው። አማርኛን እንዲሁም እንግሊዝኛን ቀለል ባለ ሁኔታ ባላችሁበት ሁናችሁ ስልካችሁን ብቻ በመጠቀም አሊያም ደግሞ ኮምፒውተራችሁን ወይም ላፕቶፓችሁን ብቻ በመጠቀም ቤታችሁ ድረስ ቁጭ ብላችሁ ቴክኖሎጂ ባመጣልን ዘመናዊ የትምህርት አሰጣት ሂደት ባላችሁበት ሁናችሁ እንድትማሩ እናደርጋለን። ማንኛውም በውስጥ መስመር መማር የሚፈልግ ካለ ደግሞ ከዚህ ጋር በምናስቀምጥላችሁ ስልክ በቀጥታ መደወልም ሊሆን ይችላል። በኢሞ በዋትስአፕ በቴሌግራም ልታናግሩን ትችላላችሁ። ከዚህ በተጨማሪ ደግሞ ምናልባት ጊዜ የጠቧችሁ የማይመቻችሁ ከሆነ ደግሞ ቤታችሁ ላይ ማንኛውም ቪዲዮ የሚደርሰው ላይክ እና ሸር እንዲሁም ሰብስክራይብ እያደረገ ባለበት ሆኖ እዚሁ ጋር ዩቲዩብ ላይ መማር ይችላል ማለት ነው። እያወረዳችሁም እንደፈቃዳችሁ በአጭር ጊዜ ብቻ ቀለል አድርጋችሁ እንድጽፉ እንድታነቡ እናደርጋለን። አማርኛ እንዲሁም እንግሊዘኛ ከመሰረቱ ማንበብ መጻፍ የተቸገራችሁ ሁሉ ይህ ቪዲዮ ለእናንተ ነው ማለት ነው። መጀመሪያ አማርኛን እንዲሁም እንግሊዘኛን ለማንበብ የመጀመሪያ ስራችን መሆን ያለበት ፊደላትን ለይተን ማወቅ ይጠበቅብናል። እንግሊዘኛም ከሆነ የእንግሊዘኛ ፊደላት 26ቱን ፊደላት እንዲሁም ከስድስቱ መካከል ደግሞ ቫውል ኮንሶናንት የሚባሉትን ለይተን ማወቅ ይጠበቅብናል ማለት ነው። በተለይ አምስቱን ቫውል ሌተር እንዲሁም 21 አንዱን ኮንሶናንት አምስቱን አናባቢ እንዲሁም 21 አንዱ ተነባቢ ፊደላትን በደንብ አጥርተን ማወቅ ይጠበቅብናል። አማረኛም ከ እስከ ፐ 34ቱን ፊደላት በደንብ ማወቅና አገጣጥመ ማንበብ ይኖርብናል ማለት ነው። እናንተ አገጣጥሞ ማንበብ እንዲሁም ማወቅ የተሳናቸው የማትችሉ ልጆች ካላችሁ ደግሞ በውስጥ አናግሩን። በአጭር ጊዜ ብቻ እንድጽፉ እንድታነቡ እናደርጋለን። ይህንን ስናደርግ ደግሞ በሳምንት አምስት ቀን ከሰኞ እስከ ዓርብ ባሉ ቀናት ውስጥ ለወር ወርሃዊ ክፍያ ይኖረዋል። እሱን በመክፈል በውስጥ መማር ትችላላችሁ ማለት ነው። በአጭር ጊዜ እንድጽፉ እንድታነቡ እናደርጋለን። እናንተ የሚጠበቅባችሁ ወስናችሁ መምጣት ብቻ ነው ማለት ነው። ሌላው ብዙዎቻችን ማንበብ መጻፍ ተቸግረናል። ስለዚህ ይህንን ለማድረግ ደግሞ እናንተ ከውስጣችሁ አምናችሁበት እማራለሁ እለወጣለሁ ብላችሁ እድሜ ሳይገድባችሁ ጊዜ ሳይገድባችሁ ነገ ዛሬ ሳትሉ እራሳቸው መለወጥ ትችላላችሁ ማለት ነው። እንደምታዩት አሁን በዚህን ወቅት ማንኛውም ሰው ያነባል፣ ይጽፋል። ነገር ግን በትንሽ የምንቆጠር ሰዎች ደግሞ ማንበብ መጻፍ የማንችል ልጆች አለን። እናንተ ደግሞ ማንኛውም ነገር ስራ ለመስራትም ቢሆን የግድ ስለሚያስፈልጋችሁ ኢብን የሆነ ቦታ ሄዳችሁ እንኳ ጽፋችሁ ለማውጣት፣ የሆነ ነገር ጽፋችሁ ለማስገባት፣ ለመፈረም ብዙ ነገር ስለሚያስፈልጋችሁ ለሱ ለሱ ደግሞ የግድ ሰው እንደዛ አድርግልኝ የምትሉበት ዘመን አይደለም። አሁን ሰውን እንደዚህ ጻፍልኝ አንበብልኝ ብለን የምንሄድበት አይደለም። በተለይ እኛ ወጣቶች በወጣትነት ዘመናችን እዛ ላይ ምናልባት ከኛ በፊት የተማሩ ትልልቅ ሰዎችን ብንጠይቃቸው ትንሽ ሸም ይሆናል። ምክንያቱም እነሱ ተምረው እኛ በወጣትነት ዘመናችን ምንም ሳንማር፣ አይ አባየ ይህን ጻፈልኝ፣ አይ አባየ ይህን አንብብልኝ ብንለው ምን ያህል የአእምሮ ውድቀት እንደሚያስከትልብን ለእናንተ ግልጽ ነው። ይሄ የሚነገር አይደለም። ስለዚህ ከሱ እንላቀቅ ዘንድ ራሳችን በራሳችን ተማምነን መጽሐፍ ማንበብ እንችል ዘንድ እንግሊዝኛ እንዲሁም አማርኛ ማንኛውንም ቋንቋ በግልጽ ለማወቅ የረዳን ዘንድ የግድ መማር ያስፈልገናል። እና መማር የምትፈልጉ ካላችሁ ደግሞ በውስጥ አናግሩኝ፣ አሊያም ደግሞ ቪዲዮውን ከመጀመሪያው እስከ መጨረሻው ከፊደል ቆጠራ እስካሁን እስካለንበት ደረጃ የለቀቅናቸው ቪዲዮዎች ስላሉ ረጋ ብላችሁ ለማንበብ እና ለመከታተል ሞክሩ። ቪዲዮውን እስከ መጨረሻው ረጋ ብላችሁ ተመልከቱ። አሁን ቀጥታ ወደ ትምህርቱ እንሄድ። ከዚህ ጋር እንደምታዩት ምንድን ነው የሚለው የእንግሊዝኛ ቃላት ትርጉም በአማርኛ ነው የሚለው እንግሊዘኛ ቃላት እዚህ ጋር የምታያቸው ሮዝ ከለር አለ። እዚህ ጋር እንዳ የተዘረዘሩት በሙሉ የእንግሊዘኛ ቃላት ናቸው። ከዚህ ጋር ደግሞ ቀዮቹ ደግሞ የአማርኛ ወይም ትርጉሞች ናቸው። አረንጓዴዎች ደግሞ የአማርኛውን በእንግሊዘኛ ፊደል የጻፍንበት ነው ማለት ነው። ይሄንን እስከ መጨረሻው ረጋ ብለን እናያለን። እናንተም ረጋ ብላችሁ አብራችሁን ቆዩ። ማይ ሲዊት ሄርት ይላል። ይሄ እዚህ ጋር የምታዩት ማይ ሲዊት ሄርት ትርጉሙ ምንድን ነው? ማሱትርት ኢን አምሃሪክ ሚኒንግ፣ የእኔ ፍቅር የኔ ፍቅር። ማይ ስዊት ሄርት ማለት የኔ ፍቅር ማለት ነው። የኔ ፍቅር፣ የእኔ ፍቅር የሚለውን ደግሞ በእንግሊዝኛ ፊደል ተጠቅመን እንዴት አድርገን መጻፍ እንችላለን? ዋናው ትልቁና አስፈላጊ የሆነ ነገር ይሄ ነው። ብዙዎቻችን ቴክስት ስንጽፍ የምንጠቀምበት የኔ ፍቅር የሚለውን በአማርኛ ፊደል ከመጻፍ ይልቅ በእንግሊዝኛ ፊደል። ይህንን ቀጥታ መጽሐፍ ይቀለናል። ስለዚህ ደግሞ እንዴት አድርገ ነው መጽሐፍ የምንችለው? ብዙዎቻችን ይሄ ቢቀለንም ሁሉ ማንችለዎች አለን። ስለዚህ የስንል ዋይ ኢ፣ ኔ ስንል ኤን ኢ ወይም ኤን አይ ኢ እንላለን እንዳስፈላጊነቱ። ፍቅር ስንል ደግሞ ምንድነው የምናደርገው? ኤፍ አይ ፍ ማለት ነው። ቅ ማለት ደግሞ ኬ አይ ማለት ነው። የመጨረሻዋ ር ማለት አር ማለት ነው። ስለዚህ በአንድ ላይ ስናነባው ምን ይላል? የኔ ፍቅር ብለን እናነባለን። የኔ ፍቅር ከዛ ፕሊዚንግ ፕሊዚንግ ፕሊዚንግ ማለት ደግሞ ኢን አማሪክ ሚኒንግ ደስ የሚል ደስ የሚል ፕሊዚንግ ማለት ደስ የሚል ማለት ነው። ደስ የሚል ደስ የሚል የሚለውን ደግሞ በአማርኛ በእንግሊዘኛ ፊደል እንዴት አድርገን መጻፍ እንችላለን? ደስ ስንል ምን እንላለን? ዲኢ ማለት ደ ማለት ነው። ስ ማለት ኤስ ብቻዋን ትቆማለች፣ መጨረሻ ላይ ስለመጣች ማለት ነው። ይሄ ደስ ይላል አይደለም። ከዛ ደግሞ የሚል ለማለት ደግሞ የስንል ዋይ ኢ ይሆናል። ሚ ስንል ደግሞ ኤም አይ ይሆናል። መጨረሻዋ ልስንል ስንል ኤል ትሆናለች። ይሄ ደስ የሚል ደስ የሚል ይላል ማለት ነው። ከዚህ በመቀጠል ደግሞ የምታዩት ይሄ ሎቭሊ ይላል አይደለም። ሎቭሊ ሎቭሊ ማለት ቆንጆ ማለት ነው። ቆንጆ ማለት ነው። ከዚህ ጋር ግን የእንግሊዘኛ ትርጉም በየአቅጣጫው ሊተረጎም ይችላል። አንድ ቀጥተኛ ትርጉም ብቻ አይኖረውም። ስለዚህ ላቭ ማለት ፍቅር አይደለ፣ ለምን ቆንጆ የሆነ ብላችሁ ሌላ ውስጥ እንትን ማለት አስፈላጊ አይደለም። ምክንያቱም እንግሊዘኛዎች በያቅጣጫቸው ብዙ ብራንች አላቸው የሚተረጎሙበት አንድ ትርጉም ብቻ ይኖራቸውም። አይደለም እንግሊዘኛ አማርኛ ራሱ አንድን ቃል አውጥተን ወደ ሶስት ወደ አራት መተርጎም ስለምንችል ማለት ነው። ስለዚህ ሎቭሊ ማለት ቆንጆ ማለት ነው። ቆንጆ የሚለውን ደግሞ እንዴት አድርገን በእንግሊዘኛ ፊደል መጻፍ እንችላለን? ቆ ስንል ኬኦ ማለታችን ነው። ቆ ስንል ኬኦ ማለታችን ነው። ኖ ኦ ን ስንል ደግሞ ኤን እናደርጋታለን። አንዳንዴ አይ ይከተላታል ን እናደርጋታለን። እዛ ጆ ስንል ደግሞ ጂኦ በአንድ ላይ ይሄ ምን ይላል? ቆንጆ፣ ቆንጆ የእኔ ቆንጆ እንላለን። አንዳንዴ ልክ እንደዛ ማለት ነው። ከዛ እዚህ ጋር ደግሞ ምን ይላል? ወንደርፉል፣ ወንደርፉል የእንግሊዝኛ ፊደሉ ወንደርፉል። ኢናምሃሪክ ሚኒንግ አስደናቂ፣ አስደናቂ። ወንደርፉል ማለት አስደናቂ ማለት ነው። አስደናቂ አስደናቂ ለማለት ደግሞ እንዴት አድርገን እንጽፋለን? በእንግሊዘኛ ፊደል የአማርኛ ወክልነውን ተጠቅመን ኤ ስንል አ ማለታችን ነው። ስ ስንል ኤስ ማለታችን ነው። ኤስ ስንል ስ ማለታችን ነው። ደ ስንል ደግሞ ዲኢ ማለታችን ነው። ና ስንል ደግሞ ኤን ኤ ማለታችን ነው። ቂ ስንል ደግሞ ኬ አይ ማለታችን ነው። ስለዚህ የምን ይላል? አስደናቂ። አስደናቂ ሚንስ ወንደርፉል። አስደናቂ፣ አስደናቂ፣ ወንደርፉል፣ አስደናቂ በእንግሊዘኛ ፊደል አስደናቂ። ከዛ እዚህ ጋር ደግሞ ፌዝ ፉል ይላል አይደለ? ፌዝ ፉል፣ ፌዝ ፉል ማለት ደግሞ በእንግሊዘኛ ምንድ በአማርኛ ምንድ ነው ታማኝ ማለት ነው። ፌዝ ፉል ሚንስ ታማኝ። ታማኝ ታማኝ ለማለት ደግሞ በእንግሊዝኛ ፊደል ተጠቅመን እንዴት አድርገን መጻፍ እንችላለን? ስለዚህ እዚጋ ታማኝ ስንል፣ ታ ስንል ቲኤ ማለታችን ነው። ማ ስንልም ኤም.ኤ ማለታችን ነው። ኒ ስንል ደግሞ ጂኤን ይወክለዋል። ስለዚህ ይህን በአንድ ላይ ስናነበው ታማኝ በእንግሊዘኛ ፊደል ውክልና ስንጽፈው ቲኤኤምኤ ጂኤን ጂኤን ማለት ኝ ማለት ነው። ስለዚህ በአንድ ላይ ምን ይሆናል? ታማኝ ታማኝ። ከዛ እዚህ ጋር ደግሞ ምን ይላል? ሀንድሰም ሀንድሰም፣ ሀንድሰም ኢንሃማሪክ ሚኒንግ መልካ መልካ፣ መልከ መልካ፣ የሚያምር ቆንጆ እንደማለት ነው ሀንድሰም ሃንድ ሰም አንድ ሰም የሚለውን ደግሞ መልከ መልካም ብለን በእንግሊዘኛ ውክልና ለመስጠት መልከ ስንል ኤምኢ ማለት መ ማለት ነው። ል ለማለት ደግሞ ኤልአይ ማለት ነው። ከ ማለት ኬ ኢ ማለት ነው። ይሄ መልከ ይላል። መልከ መልካም ለማለት ደግሞ እዚህ ጋር እንደምታዩት ኤምኢ መ ማለት ነው። ል ማለት ደግሞ ኤልአይ ማለት ነው። ካ ማለት ኬ ኤ ማለት ነው። ም ማለት መ ማለት ም ማለት ኤም ማለት ነው። ስለዚህ በአንድ ላይ ምን ይላል? በትንሿ አዝቼ ጋር የተጻፈችዋ መልከ መልካም፣ መልከ መልካም። ሃንድ ሰም ሚንስ መልከ መልካም ማለት ነው። መልከ መልካም። ከዛ እዚህ ጋር ደግሞ ፐርሰናሊቲ ይላል አይደለ? ፐርሰናሊቲ፣ ፐርሰናሊቲ ሚንስ ኢን እንግሊሽ ፐርሰናሊቲ፣ ማንነት ማለት ነው። ማንነት። ፐርሰናሊቲ ሚንስ ማንነት ከዛ ማንነት የሚለውን ደግሞ በእንግሊዘኛ ፊደል እንዴት አድርገን መጻፍ እንችላለን? ማ ስንል ኤምኤ ማለታችን ነው። ን ስንል ኤን አይ ማለታችን ነው። ነ ስንል ኤን ኤ ማለታችን ነው። ት ስንል ደግሞ ቲ ማለታችን ነው። ስለዚህ ይሄ በአንድ ላይ ስናነበው ምን ይላል? ማንነት ማንነት። ፐርሰናሊቲ ሚንስ ማንነት። ቤተሰብ አብራችሁ ስለነበራችሁ ከልብ አመሰግናለሁ። የቪዲዮ እንደተመቻችሁ እርግጠኛ ነኝ። የተመቻችሁ ደግሞ ላይክና ሸር እንዲሁም ሰብስክራይብ አድርጉ። ነባር ቤተሰቦቻችን ሼርና ላይክ ማድረጋችሁ ዘውትር ድጋፋችሁ እንዳይለየኝ እያልኩ ይኮዲሁ አሳስባለሁ። ዛሬ የጀላችሁ የመጣወት እንደምታዩ ተዚህ ጋር ዛሬ የተማር ናቸው። እነዚህ በሮዝ ከለር የምታዩቸው እንግሊዝኛ ፊደሎች ናቸው። በሙሉ እንግሊዝኛ ቃላት ወይም ትርጉ ወርዶች ናቸው። ከዚህ ላይ ደግሞ በቀይ የምታዩቸው ደግሞ ለነዚህ ትርጉሞች ናቸው። በእንግሊዝኛ የተጻፉ ትርጉሞች ናቸው። እነዚህ አረንጓዴዎች ደግሞ እንደምታዩቸው የትርጉሙ ቀጥተኛውን በእንግሊዝኛ ፊደል እንዴት አድርገን መጻፍ ማንበብ እንችላለን የሚለውን አማርኛ በእንግሊዝኛ እንግሊዝኛ እንዲሁም አማርኛ ትርጉም ያላቸውን ዘርዘር አድርገን ይዘን የመጣ ነው ዛሬ። እናንተ ደግሞ እንደተለመደው እነዚህን ሸርና ላይክ እያደረጋችሁ ጠብቁን። በውስጥ መስመር መማር ለምትፈልጉ ደግሞ ከዚህ ጋር በምናስቀምጥላችሁ ስልክ በቀጥታ መደወልም ሊሆን ይችላል። በኢሞ በዋትሳ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች ታገኙናላችሁ። አማርኛን እንዲሁም እንግሊዝኛን አሊያም አማርኛ በእንግሊዝኛ ቀለል ባለ ሁኔታ ከሁለት ወር እስከ ሶስት ወር ባልበለጠ ጊዜ ብቻ በአጭር ጊዜ አቀላጥፋችሁ እንድጽፉ እንድታነቡ እናደርጋለን። አማርኛ እንዲሁም እንግሊዝኛ ከመሰረቱ ለጀማሪዎች ቀለል ባለ ሁኔታ እያስተማርን ነው የምንገኘው። በኦንላይን ባላችሁበት ሁናቸው እንደተማሩ እናደርጋለን። የራሳችሁን ስልክና እንግዲህ ኮምፒውተር ያላችሁ ኮምፒውተር፣ ላፕቶፕ፣ ሌሎችንም ማንኛውንም ቴክኖሎጂ ያፈራችሁን መሳሪያዎች ተጠቅማችሁ ቤታችሁ ባላችሁበት ሁናችሁ፣ ነጋዴዎች በውጭ በውስጥም ያላችሁ እህት ወንድሞቻችን ልትማሩ ትችላላችሁ። ለማንኛውም ይሄ ቪዲዮ የደረሳችሁ ሁሉ ሰብስክራይብ እያደረጋችሁ ለፉ ሸርም አድርጉ። አብራችሁን ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ ደግሞ መልካም ጊዜ ተመኘው።